አሰላሙ አሌይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የሀሩን ሚዲያ ተከታታዮች ፕሮግራማችንን በአለም ዙሪያ ሆናችሁ የምትከታተልን ሁሉ በያላችሁበት የአለም ዳርቻ አክብሮታዊ ሰላምታችን ይደረሳችሁ እያለን ዛሬ የምንገኘው በየሲርለና በጎ አድራጎት ድርጅት ግቢ ውስጥ ነው እዚህ የተገኘነው ነው እንግዲህ ዋነኛ ምክንያት ደግሞ ከአርባ በላይ የሚሆኑ ወጣቶች በአልሙኒየም ስራ እንግዲህ በዛሬው እለት በየሲርለና በጎ አድራጎት ድርጅት ቅጥር ግቢ ውስጥ ይመረቃሉ እንግዲህ በምረቃ ስነስርዓቱ ላይ የተለያዩ አጓጊ ሽልማቶች ይበረከትላቸዋል ተብሎ ይታሰባል አብረን እንከታተል በኡስታዝ ኑሮ ቱርኪ የሚመራው የሲርለና የበጎ አድራጎት ድርጅት ለ43 ወጣቶች የሙያና የአልሙኒየም ማሽነሪ ድጋፍ አበረከተ ማሻላ ማሻላ በቆንጆ ሞራል ደግሞ አስቀምጧቸው በቆንጆ ሞራል እስኪ እናቴ ቆንጆ ስራ አላህ እንዲገጥማቸው መጠዶ ያደርጉልናል ያደረጉልናል እናቴ ኑ እናቴ ሊፋቱም ከሁሉም አላህ ያስለቅቃቸው። አሚን። ይማናቸውን ከፍ ያገዳቸው። አሚን። እንደሱ ንገል። አሚን። እኛን የሚጠሩ አሚን። የቲቪ ሚዲያ ብሱት። አሚን። አላህ አድርጋቸው። አሚን። ሙራዳቸውን ከፍ አላህ አድርጋቸው። አሚን። በተመረቁበት

የሲርለና የበጎ አድራጎት ድርጅት ለስድስት ወራት በአልሙኒየም ሙያ ሲያስተምራቸው የቆዩ 43 ወጣቶችን ባሳለፍ ነው ቅዳሜ ህዳር 22 2018 ዓ.ም በርካታ መሳኪን በርካታ መሳኪን እናቶችና የድርጅቱ ደጋፊ ባለሀብቶች በተገኙበት በደማቅ ሁኔታ አስመርቋል። 43 ወጣቶች በተመረቁበት የመጀመሪያ ዙር የምረቃ ፕሮግራም ላይ ኡስታዝ ኑሩ ቱርኪ ባስተላለፉት መልእክት እኛ አስተምረን አስመርቀናል፣ መስራቱን ደግሞ ለእናንተ ትተናል ያሉ ሲሆን በነፃ ስልጠና አስተምሮ ከማስመረቅ በላይ ለአልሙኒየም ስራ የሚሆን ማሽነሪ ለወጣቶቹ መበርከቱንም ገልጸዋል። አስተምረን አስመርቀናል፣ መስራቱን ለእናንተ ትተናል ብለዋሉ። እስቲ ተጨማሪ እኛ እናግዛቸው በዱዓ። ሰዎችን ማብላት ሳይሆን መስራት የሚችሉ ወጣቶችን አሰልጥኖ ወደ ሥራ ማስገባት ተገቢ መሆኑን ያነሱት ኡስታዝ ኑሩ ቱርኪ በቀጣይም ሌሎችን ተማሪዎች ለማሰልጠን እንደሚሰራ ገልጸው ባለሀብቶችና የሚመለከታቸው አካላት የሲርለና የበጎ አድራጎት ድርጅትን መጠው እንዲጎበኙ ጥሪ አቅርበዋል። ወጣቶቹ ለስድስት ወራት የሰለጠኑትን ስልጠና ጨርሰው ወደ ስራ ሲገቡ ስራቸው ላይ ጥራትን ታሳቢ እንዲያደርጉና ሙያቸውን አክብረው እንዲሰሩ እንዲሁም ዘመኑ የሚፈልገው ቴክኖሎጂ ጋር ራሳቸውን እንዲያስተሳስሩ መልእክት ተላልፏል። በምረቃ ፕሮግራሙ ላይ በአልሙኒየም ሥራ ለረዥም ዓመታት የሰሩ ባለሙያዎች ተገኝተው የሲርለና ባላስመረቃቸው ተማሪዎች የገበያ ትስስር ለመፍጠር እንደሚሰሩም ተናግረዋል። ከሐሩን ሚዲያ ጋር ቆይታ ያደረጉት ተመራቂ ተማሪዎቹ በሙያው ልምድ ባላቸው አሰልጣኞች በተሰጣቸው የሙያ ስልጠና ብዙ እውቀቶችን ማግኘታቸውን ገልጸው የሲርለና ያለ እምነት ልዩነት ማለትም ለክርስቲያኑም ለሙስሊሙም ይህንን በዘመናችን ተፈላጊ የሆነ ሙያ ነፃ ስልጠና በማዘጋጀት መሰጠቱ እንዳስደሰታቸው ገልጸው ለየሲርለና የበጎ አድራጎት ድርጅት ምስጋናቸውንም አቅርበዋል። ያለው ነገር በጣም ልብ እንትን የሚል ነገር ነው። እዚህ መተን ያየነው ነገር የሲርለናን ከዚህ ቲክቶክ ላይም፣ ቴሌግራም ላይ በብዛት አይዋለሁ እና ኸይር ስራው እንደዚህ ብዙም ጎልቶም እንትን አይለኝም እና ከዚህ እኔ መጥቼ ያየሁት ቀን በጣም ነው እንትን ያልኩት። እና በጣም ደስ የሚል ልብ የሚስብ ለሌሎች አሪያ የሚሆን የኡስታዝ እንትናቸው በቃ እዚህ እንትን እንድንል አድርገውናል ማለት ነው። ሰለሞን ተመስገን ይባላለሁ። የሲርለና ባዘጋጀው የአልሙኒየም ስልጠና የመጀመሪያ የአንደኛ ዙር ተመራቂ ነው። ስልጠናው በጣም አሪፍ ነበረ። አስተማሪዎቹም በጣም አሪፍ ናቸው። በራሳቸው ተነሳሽነትና እነሱ ፈልጎ የተማሪውን ፈልጎ በራሱ ጊዜ ልማር ብሎ ድል ሲያገኝ ሲርለና ይህ ድል ሲያመጣ የትን ፈልጌ በራሴ ፈልጌ ያጣሁት ነገር ነው። ብዙ ቦታ ሄጄ ስልጠናውን ለመሰልጠን ፈልጌ ግን ይህን አጋጣሚ ሳገኝ እዚህ ገባውና በጣም አሪፍ ነበረ። እና ደግሞ በጣም ፍላጎት ስለነበረ ቶሎ ነው ስራ የጀመርኩት። ስልጠናው በጣም አሪፍ ነበረ። ማለት ያው ከዚህ የመሰለ እድል ይገኛል ብዬ አላስብም። ለምን ሌላ ቦታ እንደዚህ አይነት ስልጠናዎችን ብንሰለጥንም እንደዚህ አይነት የማቴሪያልም ሆነ የሞራል ድጋፍ የለም። ያው አሰልጥኖ መበተን ብቻ ነው ያለው ማለት ነው። ስለዚህ እዚህ ደግሞ ያለው የስልጠና እንትን የተሻለ ነው ማለት ነው። ለምን ማህበሩም ደግሞ አጠቃላይ የምንተዋወቅ ሰዎች ስለሆነ ያለንን ቀረበል የበለጠ ደግሞ ያቀራረብንበት ነው እና ኡስታዝ በዚህ በአጋጣሚ በጣም እናመሰግነዋለን። አላህ ሀያቱን ያርዝመልን። ለምን ያው የተራራቀውን ጀማ ነው የሰበሰበው፣ እንደገና ደግሞ ያው ስራ ፈቶ የነበረን ጀማ ነው ሰብስቡ እንደ አዲስ ወደ ስራ ያስገባውና ይሄ በጣም የሚለይና የሚመሰግም ስራ ነው ማለት ነው። ለስድስት ወር ነው እንትን ያለው። በሳምንት ሶስት ቀን አላቸው። ከዛ ያለው የአቀባበላቸው የትምህርት አሰጣጡ በቃ እንደ ወንድም ነበር እና ስነ መምህርና አስተማሪ ሁኑ ሳይሆን ያለ እንትን የምንለው እንደ ወንድም ነበር። እነሱም እኛን የሚረድን እናምን፣ እነሱን የምናያቸው እንደ ወንድማማች ነበር። በቃ በጣም ተቀራርበን በጥሩ ሁኔታ እኛም የኛ እንትን ያለውን ነገር እነሱ ላይ እናየዋለን፣ እነሱም ያላቸውን ነገር እኛ ላይ ያዩት ነበር እና በትክክል ተረዳርተን ለቁም ነገር እንግዲህ ያለንን ሰጠናል። አላህ ደግሞ ከዚህ በኋላ የጎደለውንም አለ ብላላቸው። በጣም አሪፍ ትምህርት ሰጠናል ብለን እናስባል። በጣም አሪፍ ነው። ሁሉም ነገር የዕቃ አቅርቦት አለ። ምን ቆርጠውም ወደ ተግባር ስንሄድም ቴዎሪም ስንማር ሁሉም ነገር ካልኩሌሽኑ ምናምን፣ ሁሉም ነገር ምርጥ ነበር። ከዛ ወደ ስራ ወደ ተግባሩም ሁሉም አይነት የአልሙኒየም አይነቶች መቶልን እዚህ በጣም ሁሉም ነገር ነበር፣ አሪፍ ነበር። መጀመሪያ የአልሙኒየም እንትኑ አልነበረኝም። ይህ የሲርለና ባዘጋጀው እንትን እድሉ ለምን አልጠቀም ብዬ እድሉን ተጠቃሚ በመሆኔ ደስተኛ ነው። ሙያውንም ይዋለሁ፣ ደስ ብሎኛል በመማር በጣም የሚገርመው ነገር አሁን ከሰልጣኞቻችን ጋር አብዛኞቻችን አናቃቸው። ያው እዚህ ነው ያወቅናቸው፣ ግን ገና የመጀመሪያ ቀን ሲመጡ የሆነ አብረን ብዙ ጊዜ የቆየን የምንተዋወቅ አይነት ስሜት ነበር። እነሱ እነሱም እነሱን እኛ እንደ ተማሪ ሳይሆን የሚያዩን የነበረው እንደ ጓደኛ፣ እንደ ወንድም ነበረ። ቀርበው የሚያስተምሩን የሚያሳዩን ሁሉ ነገር አንድ በአንድ ስቴፕ በስቴፕ ነበር ሲያስተምሩና ሲያሳዩን የነበረው ማለት ነው እና ውስታዙላ ገራ እስከሚጋባ ድረስ ከዚህ በፊት ትተዋወቃላችሁ ብሎ ግራ እስከሚጋባ ድረስ ማለት ነው። ለምን እነሱም ልክ ሁሌ አብረን እንደምንውል እና አብረን ሰራ ላይ እንደነበርን ሰዎች አድርገው ነው ሙያውን ሲያስተምሩና ሲያሰልጡን የነበረው እና ከነሱ ጋር ያለው ነገር ምን ብይ ልንገር? በጣም ከሚገርም ሁኔታ አሪፍ ነበረ። እንሻአላ አሁን ሌላ ከዚህ ከተመራቂዎች ውጭ ሌላ የተመዘገቡ ወንድሞች አሉ። እንሻአላ ሌላ አንድ የምንቀጥለው አለ ማለት ነው። ከዛ በኋላ እንሻአላ ከዛም ሊቀጥል ይችላል እና እንግዲህ አላህ ኸይር ነገር የማይቋረጥበት ቤት ነው፣ እና ኸይሩ የሚቀጥል ይመስለኛል። ከዚህ በኋላ ሌላም ቀጣይ እንትን ፕሮግራም አለ፣ ከነዛም በኋላ እንደዚህ እያለ የሚቀጥል ይመስለኛል ኢንሻላህ። አዎ፣ በጣም እኔ በጣም ፍላጎቱ ስለነበረኝ ወዲያውኑ ነው ትምህርት ውስጥ የገባሁት እና አስተማሪ አይቶኝ አንተማ እንደዚህ መማር የለብን ወደ ስራ መግባት አለብህ ብሎ ወደ ስራ ይዞኝ ሄደ። ወደ በጀመርኩት ወርም ሳይሞላ ነው ወደ ስራ የገባሁት። ወር ያው ነው፣ በቃ ከሱ ጋር መስራት ጀመርኩ። ከዛ በኋላ ከሱ ጋር ያለው ነገር ስንጨርስ፣ መልሼ ደግሞ በራስ ይፈልግ ያገኝ ማለት ነው። አብሮነቱ በጣም ደስ ይላል። በቃ የድሮውን ነው የሚያስታውሰኝ። የሲርለና ውስጥ አንዱን ግን ትርኪም ደግሞ ያው በቅርብ አውቀዋለሁ። ቤትም ከመስጊድ አጠገብ ስለሆነ ቁረን ሰማን ይኖርኩት እኔም እ እና ምንም ልዩነት የለውም። ግድ የሲርለና ለመርዳት ሙስሊም መሆን አይጠበቅብንም። መጀመሪያ ያው ይህንን እድል ለሰጠኝ አላህ አላህ እናመሰግነዋለሁ አልহামዱሊላ ከዛ ሲቀጥል ደግሞ ኡስታዝ እኔ እንጀምር እንደምል አላቀም በጣም ትልቁ ለታ ነው አለልህ አላህ አሁንም ሀያቱን ያርዘመው እሱ በጣም ማመስገን እንፈልጋለን እንደገና አስተማሪዎቻችንን እንደኛ ጸባይ ችለው የኛን ባህሪ ችለው ተቋቁመው እዚህ ድረስ ላበቁን መምሮቻችን በጣም እናመሰግናለን ከኋላችን ደግሞ አይዟችሁ ይያሉ ሲደግፉንና ሲያብረታቱ የነበሩት የሲለና አባላት ቦርዶች እንዲሁም ደግሞ ባለ ሀብቶች እኛን የተባበሩን ሁላ አላህ ሀያታቸውን ያርዝሙ እነሱን ማመስገን እንፈልጋለሁ። እናቴን አላህ ያትሻ ቆይልኝ፣ እወድሻለሁ። አመሰግነ ልዩነት የለውም ስልጠናውንም ሲሰጥ ለሁሉም እኩል ነው እንትን ያለው በዚህ ውስታዝ ኑሩን አደንቀዋለሁ በቃ ደስ ይለኛል ሌላም አስተላልፈው ወላሂ እኔ ለዉስታዝ ነው አንድ ነገር ለቤተሰብ መሪ ያስፈልገዋል ለአካባቢ መሪ ያስፈልገዋል እና ለእንደዚህ አይነት ሀይር ስራ አላህ እሳቸውን ፈጥሯቸዋልና የሳቸው የውስታዝን አይነት ሀይር ስር አላህ ያብዛልን ከሳቸው እናትና አባት እንደዚህ የማያደርገውን በእውነት እነዚህ ወንድሞች ለሳቸው በደንብ አ ማድረግ አለባቸው እኔ ከልብኝ ነው እና እንትን ነገር ማለት ነው በጣም አላህ እርሜያቸውን ረዥም አለ ያደርጋላችሁ። የሲርለና አይደለም ለአገር ለአገር ተምሳሌት የሚሆን ለዓለም ተምሳሌት የሚሆን በጎ አድራጎት ተቋም ነው። አላህ ያስፋላቸው፣ እንሻላ በሀያት እያለ ትልቅ ደረጃ ደርሶ አላህ ያሳይ። ለስድስት ወር ተምረናል እንግዲህ። አሁንላችንም ሁላችንም ችለናል ብለን እንገምታ፣ ወደ ስራው መግባት ነው የምንፈልገው። ኢንጂነሮችም ኮንትራክተሮችም አሁን አይተውናል በቃ ጠርተው እኛ እድሉን ቢሰጡ ደስ ይለናል። በጣም በጣም ስታዝን በጣም እናመሰግነዋለን። በጣም ትልቅ ደረጃ እንድንደርስ እዚህ ድረስ እዚህ ስራ ፈልጌ ራሱ ስልጠና ፈልጌው ያላገኘሁትም ይህን እድል ያገኘትም ነበር ብዙ ቦታ ሂጄ እና ይህን አዘጋጅቶ በዚህ ማድረሱ ስታዝን በጣም አመሰግናለሁ። የሲርለና የበጎ አድራጎት ድርጅት ሁሉም ሊደግፈው የሚገባ ድርጅት ነው። እውነት በጣም የተራቡ የተጠሙ የተጎዱ ቤተሰብ የያዘ ድርጅት ነው። ልንደግፈው ይገባል እውነት ማን ሁሉንም እኔም እውነት በጣም ትል ደረጃ ላይ ባለኝ አቅም ለመደገፍ ዝግጁ ነኝ። እውነት በጣም ሁሉን ያቅሙን በዛ አነሰ ሳይል መደገፍ አለበት ድርጅት ድርጅት። መምህሮቼም በጣም በጣም ላመሰግናቸው ፈልጋለሁ። ደከመን ሰለችን ሳይሉ ጥሩ ትብብር አድርገውልናል። የሚችሉትን አስረድተውናል። ኡስታዝ ምሩንም አመስግን ፈልጋለሁ። ባሳለፍነው ቅዳሜ የተደረገው የምረቃ ፕሮግራም በመሳኪን እናቶች ዱዓ የደመቀ ሲሆን ለተመራቂ ወጣቶችም የምስክር ወረቀትና ሙያው የሚጠይቀውን ዘመናዊ ማሽነሪ ድጋፍ ተደርጎላቸዋል። ቁድመ የተከበራችሁ የሀሩ ሚዲያ ተከታታዮች ተመልሰን መጠናል። የሴሎና የበጎ አድራጎት ድርጅት እንግዲህ ከሚሰራቸው ዘርፈ ብዙ ስራዎች መካከል ወጣቶችን አደራጅቶ አሰልጥኖ እንግዲህ ወደ ስራ ማስገባት አካል የሆነው ዝግጅት እንግዲህ ተከታትልን ተመልሰናል። እንግዲህ የስለና በጎ አድራጎት ድርጅት ወጣት ወንዶችንና ሴቶችን ወንዶችን በአልሙኒየም እና በተለያዩ ሙያዎች እያሰለጠነ ሴቶችንም እንዲሁ በልብስ ስፌት ነው የተለያዩ ሙያዎችን እያሰለጠነ እንደሚያስመርቅ ይታወቃል። በዛሬው ዕለት እንግዲህ ከአርባ በላይ ወጣቶች በአልሙኒየም ስራ ሰልጥ ነው ሲመረቁ ተመልክተን ተመልሰናል። ውድነት የከበራችሁ የሀሩን ሚዲያ ተከታታዮች የዛሬው ዝግጅታችን ተከታተላችሁ ይመስል ነበር። ከዝግጅቱ ጋር አፊድ ሐሚድ ከካሜራ ባለሙያው ሳልሃዲን